ፍቅራች ሆኖ እንዳልነበረ ዛሬ ጥንቶ ፍቅራች ሆኖል ነበረ ዛሬ የሚሰማ ተረት ሆኖ ቀረ

የጥንቶ ፍቅራቼ ሞሎዳል ነበረ ዛሬ ነው የሚሰማ

እናመሰግናለን ጴጥሮስ ማስረሻና ኢየሩሳሌም አሰፋን በኤሌም ሶስት በኤሌም ስድስትና በኤሌም አምስት ተወክለዋል። ከወደዳችኋቸው ያልተገደበ ድምፃችሁን በ8222 ልትልኩላቸው ትችላላችሁ። ቀደም ሲል ጴጥሮስ ማስረሻ የጋሽ አለማየሁ ሸቴን የጥንቱን ፍቅራችንን፣ እንደዚሁም ደግሞ ኢየሩሳሌም አሰፋ የፍቅር አዲስ ነቃ ጥበብን አታስጨንቀኝን ከዛይን በአንድ ጋር አቅርበውልናል። አሁንም ወደ ኬቢ ነው የምንመጣው። በዚህኛው ዙር ደግሞ ከነጥብ ጋር አስተያየት ተሰጥልናል። ከአምስት ሺ እሺ፣ ኤፍሬም ያው ጴጥሮስ ይቅርታ፣ እንደ ቅድሙ ነው ያስደምምከን። አሁንም በጣም በጣም ቆንጆ ነው፣ ካንተ የሚወጣ አይመስልም። ዝቅ ያለውንም ሎውንም ስትጫወት፣ ሀይኑም ስትጫወት በጣም በቃ ልዩ ነው እና ምን ማለት እንደሚችል አላውቅም። ጥይት ነው ጥይት ነው እንግዲህ ሁሉን ነገር የሚያደርገው የመጨረሻውን ግን ያው የሚገለውም ጥይት ነው የሚተኮስም በሌላ ነገር ቢሆን። ስለዚህ በጣም ጎበዝነ አምስት ሺህ ፕላስ ሰጥቻለሁ። ኢየሩስ ጋር ስንመጣ ኢየሩሳሌም በጣም ጥሩ ነው የተጫወተው። በጣም ቆንጆ ነው፣ ብዙ ያየውት ችግር የለም። በጣም ቆንጆ ነው። የሪትም ችግር የለውም፣ የፒች ችግር የለውም። ምንድን ነው? ላይፍ ፐርፎርማንስ ስለሆነ ቅጂ ቢሆን ኖሮ ለምሳሌ በጣም የሚወርደውን በጣም ሀይ የሚወጣውን በኮምፕሬሰር አውቶጌኖች አሉ። ብዙ ነገር አለ ቴክኒኮች እነሱ በዛ በዛ ነገር ይስተካከላሉ። ግን ላይፍ ፐርፎርማንስ ላይ ሰው ምንድነው ያለችው እዚህ የወረደው ላይ መባል የለበትም። እና ቴክኒኮችን መጠቀም ይኖርብሻል። በማይክሮፎን በምናምን እና እነሱን ነገሮች ላይ ስሪባቸው እንጂ ያንችም ፐርፌክት ነው። ለእሱ አምስት ቀንሳለሁ። አራት ሺ ዘጠኝ መቶ ዘጠና አምስት። እሺ ጴጥሮስ ማስረሻ፣ የጋሻ ለማየሁ እሸቴን የጥንቱ ፍቅራችን የሚለውን ዜማ በጣም እንግዲህ በዚህ ጊዜ ጆሮአችን ውስጥ ብዙ ያልተለመደ ዜማ ይዘመተ የአሁኑ ትውልድ በደንብ እንዲያዳምጡት በማድረግህ በጣም ነው ደስ ያለኝ። እንደዚህ አቧራ አንስቶ እንደማምጣትና ትውልዱ የጋሻ ለማየው ዜማ ይሄም አለ ብሎ በደንብ እንዲያዳምጠው እንደማድረግ ነውና ደግሞ የተጫወትክበት ሌቭል በጣም በትልቁ ነውና እኔ በጣም አክብሮትና አድንቆት ነው ያለኝ። በርታ። ኢየሩሳሌም አሰፋ የፍቅር አዲስ ነቃ ጥበብን አታስጨንቀኝ። አንቺም እንዲህ ነው። ቅድምም ያመጣሹ የብርቱካን በደንብ ጆሮ ሰው የሚያቀውን ዜማ አይደለም። ላሁኑ ትውልድ ነው ምነግርሽ። የአሁኑም ያመጣሹ የፍቅር አዲስ እንደዚሁ በዚህ ዘመን ከተለመዱ ዜማዎቿ ውጭ ያለው ነው ያመጣሽውና በጣም ትልቅ ስራ ነው ይሄ። ትውልዱ እያወቀው እንዲህ አይነትም አለ እንዲህ እያለ እንዲቆፍር የሚያደርግ ነገር ነውና ይሄንን ሳላደንቅልሽ አላልፍም። በጣም ቆንጆ ድምጽ፣ የተረጋጋ እንትን እንዲ ይሄ የማያስቸግር አይነት እንደ በቀላሉ ኩልኩል ብሎ የሚወጣ ድምጽ ነው ያለሽ። በጣም አደንቀዋለሁ ያለሽን ድምጽ እና የተጫወትሽበትን መንገድ። በጣም ቆንጆ ነው እና እንደዚህ አዳዲስ ዜማዎችን ፈልፍሎ ማውጣትን አሁንም በርቱበት ነው የምለው። በጣም ቆንጆ ነው። እንግዲህ መልካም እድል እመኛለሁ። እሺ ከጴጥሮስ ልጀምር። ጴጥሮስ ከምር አልተቻልክም። በጣም ምን አይነት የሰላ ጉሮሮ እንዳለ፣ በዛ ላይ ደግሞ የሹሜ ያነሳችው ትልቁ ሀሳብ ብዙ ከአድማጆሮች ራቁ ብዙ ጊዜ ጋሻለማየውም ተጫዋታቸው ማያውቀውን ግን ትክክለኛ ለውድድር የሆነ ዘፈን ምርጫን በጣም ነው ማደንቀው። እኔ ዘፈኑን ከመዘፈን በላይ ነው አሞላ ቀከው በቃ ተዝናናህበት እና እንደዚህ ነው ድምፃዬ ምናልባት እኔ እንዳትዘናጋ ብቻ ነው በቃ መፈራው። ምንድን ነው ውድድሩ ቀላል አይደለም። እንዳንተ አይነት ድምፃይ በደንብ በቃ መዘናጋት የለበትም። ልጆቹ ማይታቸዋል። ተወዳዳሪዎቹ፣ ተፎካካሪዎቹ በአደገኛ መንገድ ነው እየመጡ ያሉት። ስለዚህ ከዚህ ፔስ እንዳትዘናጋ። በጣም ደስተኛ ነኝ። እጅግ በጣም ጥሩ ነው። እየሩስ ከንጉርጉሮ ጀምሮ በደንብ ነው የተጫወትሽ። አሪፍ ነው በቃ በራስሽ ጉልበቱ። ደግሞ አንቺ ሁልጊዜ የምለው ነገር የግጥሙን ሀሳብ ግልጽ አርገሽ በጣም ወሳኝነት ስላለው ማለት ነው እነዚህ ነገሮችንና በዚህ መንገድ ከሚያምር ቃናሽ ጋር በዚህ መንገድ ስለተጫወትሽው እጅግ አድርጌ አመሰግናለሁ። ሌላው አሁን የሚገርመኝ ነገር ዘፈኑ እንደአጋጣሚ ሲምፕል መስሎ ሪትም ካሊ ምናምን ቀላል አደለም። በቃ የአቅምሽን ከዚህ በፊትም አይቼዋለሁ ከሙዚቃ ጋር ከባንድ ጋር ያለሽ ውህደት ይሄ ትልቅ ነው። በቃ ስልጣን ያለ ጆሮ ነው ያለሽ። ነንበሮች ላይ በርችልን በጣም ደስተኛ ነኝ። ባንቺ መልካም እድል ለሁለታችሁ እመኛለሁ። ጴጥሮስ እንዲህ ሚል ግጥማለሁ አይደል? እረ ጉድ ነው ጉድ ነው የእግዜር የእግዜሩ ቁጣ ምናም ሚል ግጥማለሁ። በዚህ በተካው ኖሮ ላንተ ይሆን ነበር፣ እረ ጉድ ነው ጉድ ነው የእግዜሩ ስጦታ። ምንም ምል ነገር የለኝም። ኤክሰለንት ፕላስ የሆነ ፐርፎርማንስ። እየሩስ በጣም ቆንጆ ምርጫ፣ በጣም ቆንጆ ፐርፎርማንስ። ጎበዝ የሚገርም ዘፈን ነው ይዞዘሽ የመጣሹ አይ ቲንክ እዚህ መድረክ ላይ ሲሰማው ለመጀመሪያ ጊዜ ነው የጴጥሮስንም እንደዛው እና በጣም ከባድ ዜማ ስትራክቸር ከባድ ሪትሚክል የሆነ ነገር ያለው ዜማ ነው እና። በጣም በጣም ግሩም አርገሽ ነው የተጫወተው። ያው አንቺ ጋር ሁሌ ደስ የሚለው ነገር ኩልል ያለ ድምፅ ነው የሚሰማውና ዛሬም እንደዛ ነበረ። ትንሽ ቅር ያሉኝ ሁለት ነገሮች ብቻ የመጀመሪያው ኢንትሮ ላይ ያለውን ጉርጉሮ ትንሽ የቅኝት መዋዠቅ ነገር ነበር። በተለይ በጣም ወደ ላይ የምትወጭበት ሰዓት በጣም ከፍ አልሽ፣ ልቅ ጥለሽው ሄድ ሽኪውን ወደ ላይ በጣም ገፋ አደረግሽው ነገር ከዛ በኋላ በየመሃሉ ደግሞ ያለው ዜማ ላይ ትንሽ ዝቅዝቅ ያሉት የዜማ ክፍሎች ባንዱ ዋጥ አድርጎሽ ነበር። በጣም ግሩቪ ስለሆነ አሬንጅመንቱ እሷ እሷ ጋር አትሰሚም ነበር እና እሷን ከባንዱ ጋር መመካከር ምናምን ያስፈልገዋል እና ግን በጣም በጣም ግሩም ነው። ጉድ ላክ